ሰላም ጤና ስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ጥቅምት 4 2018 ዓ ም በመረጃ ቴሌቪዥን በኩል ወደ እናንተ የሚደርሰው የቀኑ መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስቀደም እንጀምራለን። ይህ አማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና ብላይ ዘር አራተኛ ድጃ አዝማሽ ኮርት ከዚህ ክፍለ ጦር በዘራፊ ኃይሎች ላይ እርምጃ መውሰዱን አስታወቀም። የቀይ መስቀል ሰራተኛው ጭምር በፋኖ ኦፕሬሽን መለቀቁ ተሰምቷል። በዝርዝር የምናስቃኛችሁ ይሆናል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዛጼ ዘሪ ያቆብ አንደኛ ኮር የ77 ክፍለ ጦር ዋና አስተዳዳሪ አርበኛ ደመላሽ ደመቀ ያጼ ኩኖ አምላክ ክፍለ ጦር አመራሮች በተገኙበት የማህበረሰቡ ሰብል መሰብሰቡ ተገለጸ። ይህንንም እናስደምጣችኋለን። በብልጽግናው አገዛዝ ተልኮ ተሰጥቷቸው የሚታገሉን የውስጥ ጠላቶቻችን መታገል አለብን ሲል የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ ምክትል ወታደራዊ አዛዥ አርበኛ ሸጋ ጌታቸው ተናገረም። በብልጽግናው መንግስት አጀንዳ ተቀርጾ ተሰጥቷቸው ፋኖነን በሚል ስም ሲታገሉ የነበሩ ታሪካዊ ጠላቶቻችን ከህዝቡ ጋር በመሆን አጽድተናቸዋል ብሏል። ጦርነትን መቋጫ ከሆኑ ስልቶች መካከል በዋናነት የጠላትን ኃይል ማናጋት፣ ረፍት መንሳት፣ መበተና መደምሰስ ዋናዎቹ ናቸው ሲል የቴዎድሮስ ዕዝ ቃል አቀባይ አርበኛ መርሸጻዩ ገለጸም። ይህ አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይዝ ዳግማዊ የቴዎድሮስ አምስተኛ ኮር የጠላት ወታደራዊ ማዘዣ ቦታ የሆነችውን ደጎማ ከተማን ከበባ ውስጥ በማስገባት በጠላት ላይ የማያዳግም እርምጃ ወስዷል። በድጋሜ የሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ እነዚህንና ሌሎች አበይት መረጃዎችን በዝርዝር እየነገርናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ ዝርዝሩ አልፋለሁ። የአማራ ፋኖ ብሔራዊ ሄላፋ ሰሜን አማራ ቀጠና በለይዛ 4ኛ ደጃዝማች ኮር ተከዜ ክፍለ ጦር በዘራፊ ኃይሎች ላይ እርምጃ መውሰዱን አስታውቀ። በማዕከላዊ ጎንደር ዞን ወልቃይት ጠገዴ ወረዳ አዲስ ሲቷ ወልቃይት ቀበሌ ሲንቀሳቀሱ በነበረው አምስት ዘራፊ ኃይሎች ላይ እርምጃ መውሰዱን አስታውቋል። በአካባቢው በርካታ ሌቦች ባገዛዙ ብልጽግና ተደራጅተው ዝርፊያ እንዲፈጽሙ ተልኮ ተሰጥቷቸው ወደ ወልቃይት ጠገዴ ወረዳ በመሰማራት በማህበረሰቡ ላይ ዘረፋ በመፈጸም ላይ እንዳሉ ክፍለ ጦሩ በሰራው ኦፕሬሽን ሙሉ በሙሉ ሌቦችን በቁጥጥር ስር መዋሉ ይታወሳል። በወልቃይት ጠገዴ ሰራተኛ አዲሲቷ ወልቃይት ቀበሌ አንድ የቀይ መስቀል ሰራተኛ፣ አንድ ሹፌርና አንድ ነጋዴ በአምስት ዘራፊ ኃይሎች ታግተው በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ አራተኛ ደጃዝ ማሽከወር ተከዜ ክፍለ ጦር ነጻነት ብርጌድ እንዲለቀቁ መደረጋቸውን የተከዜ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ በበወርቁ ለግሎባል ፋኖ ሚዲያ ተናግሯል። ዘራፊ ኃይሎቹን የማጽዳት ዘመቻው ተጠናክሮ የቀጠለ ሲሆን ዘራፊ ኃይሎችን ከቀጠናው ሙሉ ለሙሉ ለማጽዳት ከማህበረሰቡ ጋር ሰፊ ውይይት መደረጉን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ የአራተኛ ደጃዝ ማሽኮር ከወር የተከዚያ ክፍለ ጦር ዋና ሰብሳቢ አርበኛ መላኩ ነጋ አስታውቋል። ፋኖንና ማህበረሰቡን ለመነጠል በአገዛዙ ብልጽግና በኩል ተልእኮ የተሰጣቸው የአማራ ህዝብ ታሪካዊ ጠላቶች የቀይ መስቀል ሰራተኞችን በማገት የፈጸሙት ህገወጥ ድርጊት በፋኖና በማህበረሰቡ ትብብር እንዲከሸፍ ተደርጓል ያለው አርበኛ መላኩ ነጋ ይህ ሆን ተብሎ የሚደረገው ደግሞ በገንዘብ ተገዝተው ፋኖን ከማህበረሰቡ ለመነጠል ነው ሲል ገልጿል። ማህበረሰቡ የአገዛዙን ብልጽግና ሴራ በመረዳቱ በዚህ ተግባር የተሰማሩ ሌቦችን አጋልጦ እየሰጠ ይገኛል ብሏል። የተከበራችሁ አድማች ተመልካቾቻችን፣ በዚህ ጉዳይ ላይ የተከዜ ክፍለ ጦር ዋና ሰብሳቢ አርበኛ መላኩ ነጋና ህዝብ ግንኙነቱ አርበኛ አበበው ወርቁ በቀጥታ የስልክ መስመራችን ላይ ይገኛሉ። ተከታትለናቸው እንመለስ። መልካም አርበኛ መላኩ ነጋ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ከተማ በላይ ደጃዝማች አራተኛ ኮር ተተዜ ክፍለጦር ሰብሳቢ ነኝ። መልካም። እንግዲህ ለመግለጽ እንደሞከርኩት እንደሚታወቀው ድርጅታችን፣ ህዝባችን እና እግዚአብሔር የሚወደውን ስራ በመስራት ነው የሚታወቀው። ያ ማለት እንግዲህ ከህዝባችን የሚነጥለንን ህዝባችን በስራችን እያስደሰትን እየሄድን ነው እስካሁን ከእግዚአብሔር ጋር እና አሁንም በሰሞኑ በወልቃየት ቀጠና የተፈጸመው ነገር ያ ነው። መንግስት ሁልጊዜም የእኛን ስራ ዝቅ ለማድረግ እየሰራ ይገኛል። እናንተም እንደምታውቁት እኛ ደግሞ በተቃራኒው ስራችን ከእግዚአብሔር ጋር በተጨባጭ እያሳየነው ነው። እኛ እንደሚታወቀው በዚህ ሁለት ሺህ አስራ ሰባት በቀጣይም በነበረው በጃኒ ፈንከራን ተመሳሳይ ነገር ስናደርግ ነው የቆየ ነው። በዚህም የህዝብን ክቡልነት አግንተን ቆይታናል። አሁንም ያው እሱ ነው እየተደገመ ያለው። ለእኛ ይሄ አዲስ ነገር አይደለም ከሚዲያ ጋር ብዙ ጊዜ ባንገናኝም እንደ ተከቢ ክፍለ ጦር ስራዎችን በደንብ እየሰራን እንቆይተናል። እና አሁንም የተፈጠረው ያ አጋቾቹ አግተው ገንዘብ ሳይከፍሉ ገና ታጋቾች በደረሰን ጥቆማ አፍነን በተኩስ ልውውጥ ነው እንግዲህ፣ አጋቾች ቢያመልቱም ታጋቾች ገንዘብ ሳይከፍሉ ወደ ማህበረሰባቸው የተቀላቀሉ መሆኑን ነው መግለጽ እንፈልገው። እሺ፣ አመሰግናለው ግሎባል ፋኖ ሚዲያ ወይም ዓለም አቀፍ ፋኖ ሚዲያ እያደረገ ለትግላችን እያደረገ ያለውን የሀያ አራት ሰዓት አገልግሎት ከልብ እናመሰግናለን። ከእንግዲህ የተከዜ ክፍለጦር ዋና ሰብሳቢ ሻለቃ መላኩ ነጋም ገልጾታል። እንግዲህ ሰሞኑን በጣም የሚገርም አስገራሚ ስራ ነው፣ በብልጽግና ላይ ያየ ነው። ያ ማለት ምንድን ነው? በተለይ በውጭ ተራድኦ ድርጅቶች ላይ ከፍተኛ የሆነ ተልኮ በመስጠት ከፍተኛ የሆነ ጫና እያደረሰ እያለ ነው የያዝ ነው ማለት ነው። ያ ምንድን ነው የታገቱት ግለሰቦች አንደኛው የቀይ መስቀሎች መድኃኒት አከፋፋይ ነው። እንግዲህ የውጭ ተረዶ ድርጅት ነው ይሄ ባለሙያ አንዱ ታጋች የነበር። ሁለተኛ የኦባማ ሾፌር ነው ታግቶ የነበረው። ሶስተኛ ነጋዴ ነው የታገቱት። ስለዚህ ይሄ ደግሞ የብልጽግናን ተልኮ ይዘው እነዚህ የብልጽግናን ተልኮ በመያዝ ተከታ እያደረጉ ያሉት ከፍተኛ የሆነ በተራዶ ድርጅቶች ላይ ከፍተኛ የሆነ ማህበራዊ ቀውስ እንዲነሳ የፋሽስቱ አብዬ አምስት ተላላኪዎች ስራ እየሰሩ ነው ያለ። ነገር ግን ይህንን እንደተለመደው የተከዜ ክፍለ ጦር የትኛውም ቀጠና በመዝመትን በመንቀሳቀስን በአዲስ ወልቃየት ላይ በተከዜ ክፍለ ጦር ነፃነት ብርጅት በቀጠናው በመድረስ እነዚህም ታጋቶች ታጋቶች በማስፋት በነፃነት ወደ ቤታቸው እንዲንቀሳቀሱ ያደረጉበት ምቹ ሁኔታ ነው የነበረው፣ ማለት ነው። ዛሬም ነገም ለወደፊትም ቢሆን ለሀያ አራት ሰዓት ለህዝባችን ነፃነት ማን ከፍሎ መስዋዕትነትም የለም። አሁንም ቢሆን አጠናቀን በተለያዩ ቀጠናዎች ላይ የህዝባችን ነፃነት እንጠብቃለን። እንዲሁም የውጭ ተራሮ ድርጅቶችንም ህልውናቸው እንዲጠበቅ ያለምንም ምክንያት ለሀያ አራት ሰዓት ድጋፋችን እናስከተላለን በጣም የሚገርም ነው የተሰራው። እንግዲህ በቀይ መስቀል መድኃኒት አከፋፈሎች ላይ እንግዲህ የብልጽግና ተልዕኮ በመስጠት በጣም በሚገርም ሁኔታ ትልቅ የሆነ በጣም ትልቅ የሆነ አሳፋሪ ድርጅት ነው የፈጸመው አሁን ላይ። ስለዚህ ይህንንም አክሽፈን እነዚህ ግለሰቦች የታገቱ ግለሰቦች ማለት ነው ሁሉም በነፃነት ወደ ቤታቸው እንዲሄዱ የነፃነት ብርጌድ በቀጠናው በመድረስ ትልቅ ስራ ሰርቷል ማለት ነው። ይህም ለወደፊትም የስም ቀጠና እየተንቀሳቀስ ነ የህዝባችን ነጻነት እንጠብቃለን። እነዚህ የውጭ ተራሩ ድርጅቶችም ስራቸውን እንዲቀጥሉ ከጎናቸው ነው። ጦርነትን መቋጫ ከሆኑ ስልቶች መካከል በዋናነት የጠላትን ኃይል መናጋት፣ ረፍት መንሳት፣ መበተንና መደምሰስ ዋናዎቹ ናቸው ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ዋና አቀላቀባ አርበኛ ማር ሸጻዩ ተናገረ። የአብይ አህመድ መዋቅር የሚተማመንበት የፖለቲካ ተሰላፊ ማህበረሰብ እንዳይኖር ካደረግን ዓመታት አልፎናል። የሚደገፍበት ማህበራዊ መሰረቱም በሁሉም ኢትዮጵያ ክፍል ተናክቷል። አሁን አለኝ የሚለው አማራጭ በኃይል ደፍጥጦ መግዛት ነው። ለሰባት ዓመታት ያክል ሞክር ነው። ኃይሉንም፣ ተተኳሹንም፣ መሳሪያውንም ተቀበል ነው። የቀረው አማራጭ በድንገት አንድ ቀን ፈርጥጦ ጥገኝነት መጠየቅ ብቻ ነው ሲል ገልጿል። ይህን የተረዳው ህዝባችን በነቂስ በመውጣት ከፋኖ ጎን በመሰለፍ እየተፋለመም ይገኛል። እንደ ህዝብ የመጣውን እንደ ህዝብ መመከት ላይ እንገኛለን ሲል አርበኛ ማርሻ ጻዩ ተናግሯል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ቀንጀ ተፍቴ ንጉሥ የስድስተኛ ክፍለ ጦር ኢንጂነር ክብር ተመስገን ብርጌድ ከየዘለቃና ወንድ የግል ባለመሳሪያዎች ጋር በጥልቀት በመወያየት ጠላት ፈርጥጦ ጥገኝነት እንዲጠይቅ በማድረግ ረገድ ኃላፊነት ወስደው እየሰሩ መሆኑን ገልጸዋል። ይህንን የፋኖ ጥንካሬ ያዩና የደረሰባቸውን ምት መቋቋም ያቃታቸው የአረመኔው ሰራዊት አባላት ፋኖን እየተቀላቀሉ ይገኛሉ። በጋራ በመሆን ከ16 በላይ የሚሆኑ የጠላት ኃይል አብራጅት ብርጌድንና ኤፍሬም አጥናፉ ብርጌድን ተቀላቅለዋል። በተያያዘ ኢንጂነር ክብር ተመስገን ብርጌድ አባት ፋኖ አባላት ጋር ውይይት አካሂዷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የቀኝ ጌታ የፍታዊ ንጉሥ የስድስተኛ ክፍለ ጦር የኢንጂነር ክብር ተመስገን ብርጌድ በዘለቃ ቀጠና ከሚገኙ አባት ፋኖች ጋር ሰፊ ውይይት አካሂዷል። በውይይቱም የህልውና ትግሉ የእድገት ደረጃ በተመለከተ የግንዛቤ ፈጠራ ስራ እየተሰራ ሲሆን፣ አባት ፋኖች ሊኖራቸው ስለሚገባው የእርስ በርስ መስተጋበርም ተወያይተዋል። አባት ፋኖችም አገዛዙን አማራ ለማጥፋት ከጀመረ አመታትን ያስቆጠረ ሲሆን፣ ህዝባችን ለማጥፋት የመጣውን አረመኔ ቡድን ስርዓት ለመገርሰስ በሚሰጠን ተልእኮ ሁሉ ከፋኖ ልጆቻችን ጋር በመሰለፍ ግዳጅ ለመፈጸም ዝግጁ ነን ብለዋል። በተጨማሪም በዚህ ዓመት ነጻነታችን ማረጋገጥ አለብን ሲሉም የአባት ፋኖ አባላት በቁጭት ተናግረዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሲያምነው ዝ አጼ ዘርያ ያቆብ አንደኛ ኮር የሰባ ለሰባ ክፍለ ጦር ዋና አስተዳዳሪ አርበኛ ደመላሽ ደመቀ የአጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት የማህበረሰብ ሰብል ተሰብስቧል። የአጼ ዘርያ ያቆብ አንደኛ ኮር ሰባት ለሰባ ክፍለ ጦር ዋና መሪ አርበኛ ደመላሽ ደመቀ በተገኘበት ፋኖዎች ሁለቱን ማለትም የኦሮሞ ማህበረሰብና የማጀቴ ማህበረሰብ በሚያስተዳድሩበት አካባቢ የሽመልስ አብዲስ ኃይል ኦነግ ሸኔ በአማራዊ ማህበረሰብ ላይ ሰብል እንዳይሰበሰብ በማድረግ ህዝባችን እንዲሰቃይ ተደርጎ የነበረ ሲሆን በዛሬው ዕለት አርበኛ ደመላሽ ደመቀ በሁለቱ ማለትም ኦሮሞኛና አማርኛ ቋንቋ ተናጋሪዎች ወደሚኖሩበት ማህበረሰብ ክፍል የሰባት ለሰባ ክፍለ ጦር ደመላሽ አለቃቃኞችን ይዞ በመግባት የህዝባችን ሰላም በማስጠበቅ አሸባሪ ሆነ ኖክሸኔ በመከላከል በአስደማሚ ሁኔታ የህዝባችን ንባ ያበሱና ወደማይቀረው ድል እየተራመዱ እንደሚገኙ የአካባቢው ማህበረሰብ ተናግሯል። እንደ ኢትዮጵያ ተወልደን እንደ አማራ በምንታረድባት ሀገር የክረምት የልምላሚ ወራት አልቆ የበጋ የምርት መሰብሰቢያ ወራት እየገባ ባለበት ሰዓት አማራው በተለያዩ የጦርነት ግንባሮች አብይ አህመድና ሽመልስ አብዲሳ በተለይ ሁለት ቋንቋ ተናጋሪዎች ከሚኖሩበት የአማራው ማህበረሰብ ክፍል በሆነው በኤፍራታ ግድም ወረዳ በየጊዜው ትንኮሳዎች ሲያደርግ የቆየ መሆኑ አያሌ ሀገራት የሚያውቁት ሀቅ ነው። በብልጽግናው አገዛዝ ተልዕኮ ተሰጥቷቸው የሚታገሉን የውስጥ ጠላቶቻችን መታገል አለብን ሲል የአማራ ፋኖ ብሄራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ምክትል ወታደራዊ አዛዥ አርበኛ አሸጋ ጌታቸው ተናገረ። በብልጽግና አጀንዳ ተቀርጾ ተሰጥቷቸው ፋኖነን በሚል ስም ሲታገሉ የነበሩ ታሪካዊ ጠላቶቻችን ከህዝቡ ጋር በመሆን አጽድተናቸዋልም ብሏል። አርበኛ አሸጋ ጌታቸው በጉዳዩ ላይ ተጨማሪ መልእክት አስተላልፏል። ተከታትለነው እንመለስ ከአስር ጊዜ

በርካታ ዲሽቃ ገዛ ነው ሲል እሺ ብለን ከ900 ሺህ ያላነሰ ብር ሞልተን ደስተላት ነው። ያን ዲሽቃ ከደረጃ ጋር ሆኖ ከወጣ በኋላ ቀጥታ ፋኖ መምቻ ነው ያደረግን። ፋኖ መታ መታና የሚበቃውን ከመታ በኋላ ሞርተር እስከ ዲሽቃ አስረክቦ እሄ ህዝብ የሚያዝ ሰራዊት ምንም ያውቅ ሰራዊት ወስዶ ለጠላት ነው እጁ የሰጠ። ለመንግስት ያማራ ህልውና ለብልጽግና ጅባ ስጠት ይቀለበሳል አድርጎ ያ ዲሽቃና የሞርተር ዙ አሁን ከመከላከያ ጋር ሆኖ አሁንም እየዘመተን ያለ የማን ነው? ያፋሃዴ ነበር። እነ ቆራጥ የማን ናቸው? የራሳቸውን ጓደኛ በልተው ምረሽ ገቡ። ያፋሃዴ ጠቅላይ ግዛፍ ነበሩ። እንደዚህ የሚደረገው ለምን ነው ውስጥ ላይ ሴራ ስላለ? ውስጥ ላይ ሴራ ስላለ። ስለዚህ ከዛ ሴራ ጽዳ ነው የኛ አላ ከዛ ሀሳብ ውጣ በትክክለኛው የአማራ ፋኖ ነው ሆነ ንቁም ከዛ ውጭ በወንድሞቻችን ሞት ማንም መቀለጃ አድርገው። የገንዘብ የስልጣን ጉዳይ አይደለም እንደሚያጣላ በደንብ ቅድም የዘረዘርኩላችሁ ተቋሞች ብልጽግና የተከላችሁ እናፋፍት የሚባሉ እነ እስኳድ የሚባሉ እስኳድ ማለት ምንድነው? ወንድም መግደያ አንዱን ሰው አሲረህ ማስመቻ። እነዚህ ተቋማዊ ሁኖ በተማሩ ሰዎች ተቀርጸው ሰለት ተይዞላቸው እነዚህ ከነደረጀ ጋር ተካፍቶ ይታገላሉ። ይሉም ካሉ መግለጫ ይስጥ ይህን ጠይቃችሁት፣ ውሸት ነው ይሄ የለም፣ ከኔ ጋር ካለ ፓትጌን እና ስኳድ ከኔ ጋር የለም ብሎ መግለጫ መስጠት። ይህን እንድታውቁልን እንፈልጋለን። ይህን እንድታውቁልን እንፈልጋለን። ያው ሁኖም እንኳን ቀጠናው የጎንደር ቀጠና በእነዚህ ሰዎች በተለያየ ባገው በተለያየ የተተበተበ ብዙ ችግሮችን አስተናግደናል። ስለዚህ እንደፈለጋቸው ይሁኑ። የያዙትን ኃይል ዘው ይታገሉ ስንል ያን ዘውም እንኳን እኔ ፋኖ ሆኜ በፋኖ የሚቀልድ ካለ ዝም ይላል። አይ ይችላል፣ ዝም ነው ያለን እኛ። ግን አንወጋም ብለን ዝም ብለን ግን ራሱ እየዘመተ ሊያዘምተን ሞክሯል። ሊያዘምተን ሞክሯል። መደበኛ ሆነን መዝመት ብንፈልግ ሰሞኑ ከታውራሪ ገበየው ክፍለ ጦር አዳኛ ሀገር እስከ መተማ እስከ ሻሽጌ ድረስ ነው ይህ ክፍለጦር ሰብስበንና ሰራዊትን ማስተዋወቅና ቅርጽ ማሳዝን እንደገና የተጋገሉበትን የቆሰሉትን ለማየት ለመሰብሰብ ነው የወጣው። ሁኔታ መዋጋት ቢፈልግ በደህና ቀን ከህዝባችን ጋር ሆነን በአማራ ህዝብ ድጋፍ የሰለጠነ ብቁ የሆነ ሰራዊት አለ። ብቁ የሆነ ሰራዊት አለ። ያንን ዘንድ ነው የምለው። ዛሬ የምንራመደው ለነገ ታሪካችን ስለምናውቀው ግን እየተዋጉ ያለነሱ ናቸው። ከአካባቢያቸው ከሚገኘው ፋኖ ጋር አንድ አካባቢ ተተወለዱ ጋር እየተዋጉ ያለ እነሱ ናቸው። ምንም የኛ ተቋም ቢወጉት ምንም ንጹህ አላማ የሚታገሉን አባል ቢገሉም እኛ ግን እስካሁን ድረስ ሰራዊት አዝምተን አለን። እንድታውቁ ሰራዊት አዝምተን አለን። ስነድም ከዚህ ያላችሁ የተከበራችሁ የሀገር ሽማግሌ ተቆርቋሪዎች፣ የሃይማኖት አባቶች ጠይቃችሁና እኔ ታሙ ሲት በበለ ያለን ጫንድባ መታከም ያጣው ሰራዊታችን እንኳን ቀጠናው የነበረው ክፍለጦር ሉል አለማየ ክፍለጦር ነበር። ያ በእኛ ውስጥ ነበር። ያንን መርጃ አድርገን አሁን ወደ ፍታባሪ ገበዩ ክፍለጦር በውዘን አንድ ክፍለጦር ስናደርግ ያ ቀጠና እንኳን ደረጀ በውጊያ ሲያስለቀቃቸው ቀጠናው የእኛ ነው። ሰራዊቱ መታከም አለበት ሚል አቋም የለን። እኛ ለቀጠና አይደለም። የአማራ ህዝብ ቀጠና የማይፈልግም፣ የተከለለ አካባቢ የማይፈልግም። አማራ እንደ አማራነቱ ነፃ መውጣት ነው የሚፈልግ እንደዚህ አይነት የቀጠና ክፍፍል በተከበረ በሰፊው ህዝብ ፊት ማንሳት አንፈልግም። እኛ ቀጠና የለንም። የአማራ ልጆች ነን። በጥቂቱም የአባቶቻችን መጽሐፍ አነበረ አማራ ከግብጽ እስከ ኢየሩሳሌም ተከራቶ ሀገር እንዳቀና እንጂ የምናውቀው የተከለለ ቀጠና እንደሌለው ጠቅቀን በታሪክም የተረዳ ሰዎች ነው። የቀጠና የኬላ የገንዘብ የስልጣን ጉዳይ እንዳልሆነ የትግል አሰላለፍ መስመር እንዳይክድ ትግሉ አደጋ ላይ እንዳይወድቅና ይህን ህዝብ ከፈጽመው ጥፋት እናወጣበታለን ያለው ከሰላማዊ ሰልፍ ወደ ሰላማዊ ከሰላማዊ ሰልፍ ወደ ሰልፍ ያሳደግነውን ትግል በጥቂት ግለሰቦች እንዳይንበረከት ነው። እኛ ትኩረታችን እንዳይንበረከት ነው። ትኩረታችን ይህን ለዚህ ህዝብ የሚደበቅ ጉዳይ አይደለም። እንድትከታተሉ ከዚህ በፊት አማራ በየትኛውም ዘመን ድርጅት ሲመሰረት ጠላቶቻችን ድርጅቶን ተከትለው ሲያፈርሱበት፣ አሁን የአማራ ህዝብ ለሚፈናቀሉ፣ ለሚሰደዱ ለራንተኞች በቀላ የአማራፋኖ ብሔራዊ የሰሜን አማራ ቀጠና በላይ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር የጠላት ወታደራዊ ማዘዣ ቦታ የሆነችውን ደጎማ ከተማን ከበባ ውስጥ በማስገባት በጠላት ላይ የማያዳግም እርምጃ ወሰደም። ዛሬ የጥቅምት አራት 2018 ዓ.ም ተመረ ከጧቱ 12 ሰዓት ጀምሮ የአማራፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር መብረክ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋናዮቪ ክፍለ ጦር፣ ጎንደር የበጋሸው ክፍለ ጦር፣ ነብዩ አሳምነው ብርጌድ በአራት አቅጣጫ ከጠላት ምሽግ ድረስ በመግባት የጨበጣ ውያና ቦምብ ውርወራ የደረሰ ለአስጨራሽ ውያ አድርገዋል። በሴጋ ባምባ ጫራ ባምባ ዙሪያ በደጎርሳ ምሽጎች የጠላት ኃይል የተቀጠቀጠ ሲሆን ከፍተኛ ቁጥር ያለው የጠላት ጥምር ኃይል ሞትና ቁስለኛም ተደርጓል። ከማክሰኞ ደጎማ እና ከአርባያ ደጎማ የሚወስዱ ሁለቱን መንገዶች ዝግ በማድረግ ውጊያ የተካሄደ ሲሆን የጠላት ኃይል ድጋፍ ለመስጠት በከፍተኛ ሁኔታ ችግር ውስጥ መግባቱም ታውቋል። በዚህም ስበብ ክፉኛ የቆሰሉትን የጠላት ኃይል ወደ ከፍተኛ ሕክምና ማድረስ አለመቻላቸውም ተገልጿል። ከዚህ ጋር በተያያዘ በትናንትናው ሁለት ጥቅምት 3 2018 ዓ ም በስድስት አቅጣጫ ጎንደር የበጋሻው ክፍለ ጦርንና ታድሎ ብራንን ክፍለ ጦር ለመበተን ከፍ ሲል ደግሞ ለመደምሰስ በሚል አቅዶ የመጣውን የጠላት ኃይል አሳፍረው መመለሳቸውም ታውቋል። አውደውየው ከምንዛሩ አርሴ ማስካይም ባደንቀስ ከፍተኛ ቦታዎችን ያካለለ ሲሆን የጠላት ኃይል ከፍተኛ ወታደራዊና ፖለቲካዊ ኪሳራዎችን አስተናግዶ ወደ መጣበት ተመልሷል። በርካታ የብልጽግና ሚሊሻ አባላት ፋኖን ተቀላቀሉ። በሸዋ መራ ቤት አውራጃ በሚዳ ሬማ ከተማ ዙሪያ በብልጽግናው ፕሮፓጋንዳ ተታለው ከፋሽስቱ አገዛዝ ጋር ተሰልፈው በማወቅ የሚሆን ባለማወቅ ሕዝባቸውን ሲበድሉ ቢቆዩም በቀጠናው ከተሰማረው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር አጼ ዳዊት ክፍለ ጦር ያቀረበላቸውን ጥሪ ተቀብለው ፋኖን ተቀላቅለዋል። ሁለተኛ ሳምንቱን ባስቆጠረው በቀጠናው እየተካሄደ ባለው ተከታታይ አውደ ውጊያ የብልጽግና ዙፋን አስጠባቂ ከመቼውም ጊዜ በላይ ያለ የሌለ ኃይሉን በሬማ ቀጠና ዙሪያ እያሰለፈም ቀጥሏል። ከለሚ ቤት ያለም ከተማ ከመንዝግ ሽራቤል እና ከሚዳ መራኛ ከተማ በርካታ መካናይዝ ዳይሉን ወደ ሬማ ከተማ በማንቀሳቀስ ሙሉ አቅሙን የተጠቀመ ሲሆን ጀግናዋ አጼ ዳዊት ክፍለ ጦር ለአስጨራሽ ተጋድሎ እያደረገ መሆኑን ክፍለ ጦሩ አስታውቋል። ይህ በእንዲህ እንዳለ ሰራዊቱ በገፍ እየረገፈበት በይበገሬው ሰራዊታችን ጠንካራ ክንድ ረፍት ያጠው ያመራጠሉ የብልጽግናው ወራሪ ሰራዊት በዚህ ሰዓት በሬማ አጎራባች ወረዳ በሆነችው በደራ አማራዎች ላይ ከሚዳና ደራ ከሁለት አቅጣጫ ከባድ መሳሪያ እየተኮሰ የደረሰውን የገበሬዎች አዝመራና ቤቶች እያቃጠለ መሆኑን ያካ አካባቢ ነዋሪዎች ለግሎባል ፋኖ ሚዲያ መረጃውን አጋርተውናል። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሶስተኛ ጎጃ ማገ ምድር ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ በሚሊሻ ላይ በወሰደው እርምጃ ድል ተቀዳጅቷል። በተወሰደው ድንገተኛ ኦፕሬሽን 19 የሚሻ በላት እርምጃም ተወስዶባቸዋል። ዛሬ ጥቅምት አራት 2018 ዓ ም ከሌሊቱ 12 ሰዓት ጀምሮ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሶስተኛ ጎጃ ማገ ምድር ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ አዲስ ቅዳም ከተማ ውስጥ በመግባት ባደረገው የእጅ በእጅ ውያ የታገ ያገዘ ድንገተኛ ኦፕሬሽን በጠላት ላይ ከፍ ያለ ሰብዓዊና ቁሳዊ ኪሳራ ማድረስ ተችሏል። በዚህም ከሌሊቱ 12 ሰዓት እስከ ረፋዱ አምስት ሰዓት ድረስ ለተከታታይ አምስት ሰዓት በቆየ ልዩ ኦፕሬሽን አዲስ ቅዳም ስላሴ ከብት ገበያና በአታ ቤተ ክርስቲያን በተደረገ ለአስጨራሽ ትንቅንቅ 19 የአገዛዙ ብልጽግና አገልጋይ ሚሊሻ ሲደመሰስ፣ በርካቶች ደግሞ ቁስለኛ ተደርገዋል። አጠቃላይ በዛሬው የአዲስ ቅዳም ከተማ ልዩ ኦፕሬሽን 19 የብልጽግና ታጣቂ ሲወገድ፣ 27 ቁስለኛ ሆኖ 16 ክላሽንኮ መሳሪያ ብዛት ካለው ተተኳሽ ጋር በምርኮ ገቢ ተደርጓል። በድጋሚ የሰላም ጤና ይስጥልኝ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ለዛሬ ጥቅምት 4 2018 ዓም ያዘጋጀንላችሁ የዕለቱ አበይት መረጃዎች እነዚህን ይመስሉ ነበር። ከእኛ ጋር ቆይታ ስላደርጋችሁ እጅግ አድርገን እናመሰግናለን። መልካም ጊዜ፣ ጤና ይስጥልኝ።